ሁለተኛይቱ ሰንበት ዕለተ እሁድ ናት። ዕለተ ቀዳሚት እንዲሁን አለች። ህግን ነቢያትን አልሻርኩም ብሏል። ቀዳሚት ሰንበትን አልሻረም። ሁለተኛው ሰንበት ዕለተ እሁድ ናት። ዕለተ እሁድን ለምንድን ነው የምናከብራት የሚሉ አሉ። ከቤተ ክርስቲያን የወጡ ሌሎች ዘመዶቻችን እግዚአብሔር በመጽሐፍ ቅዱስ የሰራው አንድ ሰንበት ነው፣ እሁድ ለምን ሰንበት ትባላለች ብለው ይከራከራሉ። ግን አንደኛዋና ዋነኛዋ ሰንበት ማናት? ዕለተ እሁድ ናት። እሁድ እንደምናውቀው እሁድ ማለት አንድ ማለት ነው። አንድ ማለት ነው። ለምን ፍጥረት የተጀመረ በዕለተ እሁድ ስለሆነ ማለት ነው። በዕለተ እሁድ ስለሆነ አንድ ማለት ነው። ስለዚህ አሁን ልብ ብላችሁ ስሙ፣ ፍጥረት ስለተጀመረበት የስሙ ትርጓሜ አንድ ሆኗል። ስለተጀመረበት ሰንበት ደግሞ ለምን አል ነው ሲባል ሰንበትን ፈጥሬ አረፍኩባት ብሏል እግዚአብሔር ማን የትኛየትን ሰንበት ቀዳሚትን ማለት ነው ዕለተ እሑድንሳ ምን አደረገባት ሲባል ሐዲስ ተፈጥሮ ፈጥሮ አረፈባት እስመ ቀደሳ ዋልአላ ወልድ ለዕለተ ሰንበት ወልድ ሰንበትን አከበራት ከፍ ከፍም አደረጋት ማን ወልድ? ማነው? እንደዚህ ያለ ቅዱስ ያሬድ ነው። ሰንበትን አከበራት ከፍ ከፍም አደረጋል? ለዚህ ቅዱስ ያሬድ ምን መጽሐፍ ቅዱሳዊ ማስረጃ ይኖረዋል ሲባል እግዚአብሔር ይህንን ዓለም ሁለት ጊዜ ነው ነው የፈጠረው የመጀመሪያው ጥንተ ተፈጥሮ ይባላል። ሁለተኛው ሐዲስ ተፈጥሮ ይባላል። ጥንተ ተፈጥሮ የሚባለው ስድስት ቀን የተፈጠርንበት ነው። ልብ ብላችሁ ስሙ። ያ አንድ ጊዜ እግዚአብሔር ዓለምን ፈጠረው ይባላል። ስድስት ቀን ፈጠረ። ሰባተኛው ቀን ያረፈባት አንድ ሰንበት አገኘ። ሁለተኛ እግዚአብሔር ሀዲስ ተፈጥሮ ዓለምን ፈጥሮታል። ሁለተኛ ቆሮንቶስ ምዕራፍ አምስት ከቁጥር 18 ላይ ቅዱስ ጳውሎስ እንደተናገረ ወይ ኢዜኒ በክርስቶስ ኩሉ ተሃደሰ፣ አሁን በክርስቶስ ሁሉ አዲስ ፍጥረቱ ነዋል ይላል። አሁን በክርስቶስ ሁሉ አዲስ ፍጥረት ሆኗል። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 18 ላይ በክርስቶስ አዲስ ፍጥረት ሆኗል ማለት በክርስቶስ ያመነ አዲስ ፍጥረት ነው። መፍጠር ማለት የሌለን ነገር ማምጣት ነው። ይህ ዓለም እያለ የሌለ ሆኖ ነበረ። ስለዚህ ክርስቶስ የጠፋውን በግ ልፈልግ መጥቻለሁ ብሏል። እንደገና በደሙ ፈጠረን ማለት እንደገና በደሙ ፈጠረን፣ በጣም ግሩም በደሙ ፈጠረን። በዕለተ ዓርብ አዳምን ፈጥሮ እግዚአብሔር ፍጥረትን ጨረሰ ቀዳሚትን ለረፍትተዋል በለት ዓርብ እግዚአብሔር አዳምን እንደገና ፈጠረው እንደገና ፈጠረው ከጎኑ በፈሰሰ ደሙ። በለት ዓርብ አዳምን ቀድሞ እንደፈጠረው በለት ዓርብ እንደገና በደሙ በመስቀሉ አዳምን ፈጠረው። ከዚያ በኋላ አዳምን ዓርብ በስቅለቱ በደሙ ፈጠረና እሁድን አረፈበት ምን አደረገበት ተነሳበት ማለት ነው አሁን በጥንተ ተፈጥሮ ፈጥሮ ያረፈበት ቅዳሚት ሆነች ሀዲስ ተፈጥሮ ፈጥሮ ያረፈበት ምን ሆነች አቤት እሁድ ሆነች ማለት ስለዚህ ዋና ይቶ ርፍት ሆነች አሁን ልብ ብላችሁ ስሙ ጸጋ በዲበ ጸጋ እስመ እምተረፈ ዚአሁ ነሳይነ ኩልነ ጸጋ በዲበ ጸጋ ኦሪትሰ በሙሴ ተውበት ለነ ጸጋሰ ወጽድቅ በኢየሱስ ክርስቶስ ኮነለነ ይላል ቅዱስ ዮሐንስ በወንጌሉ ሲናገር ምን ማለት ነው? እነሆ ሁላችንም ጸጋን ከምሉ ጌትነቱ ተቀበልን። ገንዘብ አደረገን፣ ሰጠን ክርስቶስ